ከእናንተ ጋር ላየው የፈለግኩት አንድ ነጥብ ነው። እሱም ሰሞኑን እንደሰማችሁት የአንዋር መስጂድ ኢማም ተብዬ አቶ ጣሃ ሃሩን በጣም የሚገርምና በጣም የሚያሳዝን የህፃናት ጸጉር ሽበት ሊያስበክል የሚችል ቅጥፈቶችን በእስልምና ዲን ላይ ቀጥፏል። ምናልባት አብዛኞቻችን የሰማ ነው። መውሊድን አስመልክቶ የተናገረውን ነው ምላሽ የተሰጠውና ሙሚኖች ጋር የደረሰው ማለት ነው። ይሄኛው ነጥብ ምናልባት የሰውየውን ቂልነትና ማንነቱን የሚያሳይ ነው። ከዚህ በበለጠና በጣም ከባድ የሆነው ጉዳይ ከዚሁ ጋር በተገናኘ የተናገረው ንግግር በእስልምናና በክፍ በኩፍር መካከል ልዩነት የለም የሚል ነው። ከመውሊዱ ጉዳይ ሌላ ትልቁና አደገኛው ንግግር በእስልምና ላይ የቀጠፈው ቅጥፈትና በአላህ ዲን በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ዲን ላይ የተናገረው ንግግር ነው። በመጀመሪያ ደረጃ መውሊድን አስመልክቶ የሚናገረውን ንግግር እንስማው። ለማንኛውም ብዙ ቦታ የሚሰጠው ግምት የሚሰጠው አይደለም ከእንደሱ አይነት ሰው ከዚህ የተለየ ነገር ስለማይጠበቅ ማለት ነው። እሺ ከራሱ እንስማው። መውሊድ የሚከለክላችሁ አይንህ ይጥፋ በሉት። አሁንም እላለሁ የሚከለክላችሁን ነው ያልኩት የሚከለክላችሁ ራሱ የጠላው ራሱን ይቻል ሜዳው ላውጮቹ ይልቀቅ። ሴቶች ከዚህ ሲትገቡ በገንፎአችሁን፣ በፍትፍታችሁም፣ በሁሉም በቡናችሁም፣ በጫታችሁም በሁሉም ዛሬ አንጤፋችሁ ማክበር እንዳለባችሁ አደራ ይላለሁ። መውሊድ እንዳታወጡ የከለከላችሁን ሰው ዓይንህ ይጥፋ በልሁት ነው የሚለው። ከዚያ በመቀጠል ደግሞ ፊታቸውን ያዋሱት የሚመስሉ ሴቶች ጋር ነው እንግዲህ ያለው፣ ሰውየው ለእነርሱ ነው ዳዋ እያደረገ ያለው ማለት ነው። መውሊድ የከለከላችሁ ሰው አይኑ ይጥፋ አይኑ ይጥፋ በሉት ነው። ሱብሓነላህ ይህ አልአዚ ይሄ ሐቂቃ እንደው በአንድ መልኩ የሚያስቅ ነው ማለት ነው። መውሊድ የከለከላችሁ ሰው ለምን ትከለክለናለህ በሉት፣ የተፈቀደ ነው ለመፈቀዱ መረጃው ይሄ ነው ነው የሚባለው። ምክንያቱም በሸሪዓ ላይ አላህ ለእኛ ያስቀመጠልን ትልቅ የሆነ መርህ አለ። ምን የሚል ነው? ቁል ሃቱ ቡርሃነኩም እን ኩንቱም ሳድቂን። እውነተኞች ከሆናችሁ መረጃችሁን አምጡ በሉዋቸው ነው የሚለው አላህ ሱብሐነሁ ወተዓላ። መረጃችሁን አምጡ። እስልምና ላይ እንደሚታወቀው አምልኮት የሚባል ነገር፣ ኢባዳ የሚባል ነገር፣ ከአላህ ምን አገኝበታለሁ የሚባል ነገር ተውቂፊ ነው ይላሉ ዑለማዎች። ምን ማለት ነው? ቁርአን ያዘዘው ወይም ሐዲስ ያዘዘው መሆን አለበት። አላህ ያዘዘበት ወይም ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ያዘዙት መሆን አለበት። ከዚህ ውጪ ከሆነ ተቀባይነት የለውም። ሌላ አዳ የሆነ ነገር ካልሆነ በስተቀር ማለት ነው ምን እንዳለው የሚባል ማንኛውም ተግባር አላህ ዘንዳ አጅራ አለው የሚባል ማንኛውም ኢባዳ መረጃ ያስፈልገዋል? ምክንያቱም አላህ ስለሆነ ምን እንዳሚሰጠው ነብዩ መሐመድ ሳሰለም ይሄ ነገር አላህ ምን እንዳይሰጥበታል ብለው የተናገሩት ነገር መሆን አለበት። ከዚያ ውጪ ከሆነ ውድቅ ነው፣ በእስላም ተቀባይነት የለውም። ስለዚህ መውሊድ አላህ ምን እንዳሰጥበታል ያለው ከሆነ የከለከሏቸውን ሰዎች አላህ የፈቀደውን ነገር እንዴት ትከለክላላችሁ? በልዋቸው ነው የሚባለው ማለት ነው። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የፈቀዱትን ነገር እንዴት ትከለክላላችሁ? በሏቸው ነው የሚባል ለመፈቀዱ ይኸው መረጃችን። እናንተ ስትከለክሉ መረጃችሁ የት አለ? በሏቸው ነው የሚባለው። ግን ከየት ያመጣል? ሁሌም መረጃ የሌላቸው ሰዎች መረጃቸው ወይ ዱላ ነው የሚሆነው ወይ እርግማን ነው የሚሆነው። ከዚህ ውጪ ሌላ የላቸውም። ሁልጊዜ እንዲህ አይነት ነገር የተሸነፉ ሰዎች አካሄድ ነው። ሰው መረጃ ሲያጣ ወዴት ይሄዳል? ወደ ጉልበት ነው የሚሄደው፣ ወደ ስም ማጥፋት ይሄዳል። ይህ ከድሮ ጀምሮ በነቢያት ላይ ካመፁ ህዝቦች ጀምሮ ያለ ነው። ነቢያቶች ይዘውት የመጡትን ሀቅ ላለ መቀበል ሲፈልጉ ምን ያደርጋሉ? ያ ሀቅ ይዞ የመጣውን ነብይ ይተቹትና ይዞት በመጣው ነገር ላይ ሹብሃ ያመጣሉ ማለት ነው። ማስመስያ ይነዛሉ። طيب ነብዩ محمد صلى الله عليه وسلم ሙሽሪኩል አረብ ምን ምን ሲሏቸው ነበረ? እሳቸውን ሲተቹ እብድ ነው፣ ድግምተኛ ነው፣ መተተኛ ነው፣ ሳሂር ነው፣ ገጣሚ ነው ይሏቸው ነበር። ይዘውት የመጡትን ደግሞ ሸሪዓ ኢስላምን ሪሳላውን ደግሞ አሳጢሩል አወሊን ይሉት ነበር ማለት የመጀመሪያ የድሮቹ ሰዎች አይነት ተረት ተረት ነው። በዚህ መልኩ ነበረ ምን ሲያደርጉ ነ ሰዎች ሀቅ እንዳይከተሉ ሲያደርጉ፣ በባለቤቱ ላይ ጣዕን በማድረግና ይዞት በመጣው መልእክት ላይ ሹብሃ በማምጣት ማለት ነው፣ እንጂ ሀቅን መጋፈጥ አይችሉ። አቶ ጣሃ ይህንን ሀቅ መጋፈጥ ስለማይችል መረጃ ስለሌለው አይኔ ይጥፋ በሉት ረገመና፣ ከዚያ በኋላ ደግሞ መልሶ አይነ ይጥፋ በሉት አለ። ከዚያ ደግሞ በጣም የሚገርመው ለሴቶች በጎንፏችሁ በቡናችሁ በጫታችሁ መውሊድ አውጡ፣ ይላል። ሱብሃን አላህ አልዓዚም። ንስ አላህ ሰላመቱ ወልአፊያ። አላህ በጣም አሳፋሪ ነው ይሄ። ምን አይነት ሸሪዓ ነው? ሴቶች ሰብስቦ በጎንፎዋችሁ በጫታችሁ መውሊድ አውጡ፣ አታውጡ የሚላችሁን ሰው አይን ይጥፋ በሉት። ይሄ ብዙ ምላሽ የሚያስፈልጉ አይመስለኝም። አላህ ሱብሃነሁ ወተዓላ ያኒ ነቢይላህ ኢብራሂም ከህዝቦቻቸው ጋር ስለነበረው ነገር አላህ ሲነግረን ምን ይለናል? ወሓጀሁ ቀውሙሁ፣ ተከራከሩት ህዝቦቹ ነቢይላህ ኢብራሂምን ማለት ነው። ቃለ ነቢይላህ ኢብራሂም ምን አሉ? አቱሓጁኒ ፊ ላህ ወቀድ ሃዳኒ ላኢላ ለ ላህ። በአላህ ጉዳይ ላይ ትከራከሩኛላቸውን? በርግጥ ቀኑን መንገድ ትክክለኛውን መንገድ መርቶኝሳለ ትከራከሩኛላችሁ ወላ አኻፉ ማትሽሪኩና ቢሂ እኔ እኮ እናንተ ምታጋሩበት ነገር ምፈራ ሰው አይደለሁም ነው ያሏቸው፣ ማለት ነው ነብይ الله ኢብራሂም አላቸው ብሎ ነው የሚነገረው አላህ Subhanahu Wa Ta'ala። ወላ አኻፉ ማትሽሪኩና ቢሂ እናንተ በአላህ ላይ ምታጋሩበት የሆነውን ጣዖት እኮ ነው ምፈራ አይደለሁም፣ አልፈራውም ኢላ አን ይሻ ረቢ ሸይአ፣ ምን አልባት አላህ ከውነን ሽቶብኝ እንደው አላህ ይጠብቀኝ እንጂ ሽቶብኝ እ የሆነ ሽርክ ውስጥ እንዳልወጥቅ ብቻ እፈራለሁ። አላሁ አክበር ኢማሙል መዋሂዲን ነቢያላህ ኢብራሂም አላህ ከሻብኝ ሽርክ ውስጥ እንዳልወጥቅ ወይም ደግሞ እናንተ የምታጋሩበት የሆነው ጣዖት ምንም ነገር ይሁን አላህ ሱብሓነሁ ወተዓላ እኔን እንዲጎዳኝ ከሻ ብቻ ነው እንጂ ምንም ነገር እኔ እናንተ በአላህ ላይ የምታጋሩበት የሆነውን ነገር ፈራ ሰው አይደለሁም ብሎ አላቸው ነው ይለን

ስብሃናላ እኔ እኮ አላህን ነው የማመልከው። እናንተ እኮ ናችሁ ከአላህ ውጪ ያለን ነገር የምታመልኩት፣ ዝቃጭ የሆነ ውዳቂ የሆነን ነገር የምታመልኩት። ታዲያ እናንተ የምታመልኳቸውን ጣዖታትና ጎዝ ነገሮችን ነው እንዴ የምፈራው? ወከይፈ አኻፉ ማ አሽረክቱም፣ እንዴት እናንተ የምታጋሩበትን ነገር እንዴት ነው ምፈራው? ወላ ተኻፉነ፣ እናንተ የማትፈሩ ሆናችሁ ሳላችሁ አነኩም አሽረክቱም ቢላህ እናንተ እንኳን በአላህ ላይ ያጋራችሁ አልፈራችሁም። እናንተ በአላህ ላይ ያጋራችሁበትን የሆነውን ነገር የማይሰማ የማያይ፣ የማይናገር፣ የማይጠቅም፣ የማይጎዳ የሆነውን ነገር እንዴት ፈራለሁ? እናንተ እኮ በአላህ ላይ ስታጋሩ በዓለማት ጌታ ሰማይና ምድርን በፈጠረ ሰማይና ምድርን ፍጥረት ዓለሙን እንዳልነበረ ማድረግ የሚችለው ጌታ ላይ የሱን ስልጣን ለሌላ ስትሰጡ እንኳን አልፈራችሁም። እናንተ እንዴት ነው እኔ የምፈራው ማ ለም ዩነዝል ቢህ አለይኩም ሱልጣናን በእናንተ ላይ መረጃ አላህ ያላወረደበት የሆነ ነገር ስታሻርኩ ያልፈራችሁት፣ እኔ ታዲያ እናንተ በምታመልኩት እናንተ በአላህ ላይ በምታጋሩት የሆነ ግዑዝ ነገር እሱን በሱን የምታስፈራሩኝ እንዴት እፈራለሁ ብለህ በላቸው። ፈአዩ ልፈሪቀይን አሐቁ ቢልአምኒ ከእኔና ከእናንተ አላህ ዘንዳ ሰላም በመሆን የተገባው ማን ነው? እኔ ወይስ እናንተ? በአላህ ላይ ያጋራ ሰው ነው አላህ ዘንዳ ሰላም ያለው ወይስ አላህን በብጭኝነት የተገዛ ኢንኩንቱም ተዕለሙን የምታውቁ ከሆናችሁ ብለህ በላቸው ነው የሚለው አላህ ሱብሓነሁ ወተዓላ። ስለዚህ እኛም ዛሬ ለመውሊድ አክባሪዎች ለአሕባሽ፣ ለሱፊ፣ ለሺአ፣ ለራፊዳዎች የምንላቸው እ ማን ነው አላህ ዘንዳ ሰላም የሚሆነው ከጥፋት የሚጠበቀው ከጉዳት የሚጠበቀው ከአላህ ቁጣ የሚጠበቀው በአላህ ላይ ያጋራ ነው ወይስ አላህን በብቸኝነት የተገዛ ነው ነው የምንላቸው። ማለቱ አቶ ጣሃ ሆይ ምን ይዛ ነው አንተ? ሱብሓናላህ! የአላህ ባሮች አላህን በብቸኝነት የሚያመልኩ የተውሂድ ሰዎች አይናችሁ ይጥፋ የምትለው። ማን ነው የሚያጠፋቸው፣ አንተ ወይስ አላህ? አላህ ከሆነ የሚያጠፋው እሱን ነው በብቸኝነት የሚያመልኩትን አይደለም አላህ የሚያጠፋው። ማን ነው የሚያጠፋው? በሱ ላይ የሚያጋሩትን በሱ ዲን ላይ የሚቀጥፉትን በሱ ዲን ላይ የሚያስተባብሉትን እነሱና አላህ የሚያጠፋው ያኒ። ሁለተኛው ነጥብ ምንድን ነው የሚለው፣ ሌሎች በዓሎች አሉ ከሰዓት ይቀጥላሉ ይልና እነዚህ መጤዎች ከመምጣታቸው በፊት ከሌሎች ሃይማኖቶች ጋር እንዴት ተከባብረን እንኖር ነበር ይላል። እነዚህ መጤዎች ከመምጣታቸው በፊት ማንን ነው መጤዎች የሚለው? ስብሃን አላህ ኢላት ከየት ወዴት ነው የመጡት? እነዚህ መጤዎች ከየት ነው የመጡት? የተውሂድ ሰዎችን ማለት ነው፣ የሱና ሰዎችን ማለት ወደ ተውሂድ የሚጣሩ ከሽርክ የሚያስጠነቅቁ ማለት ነው። በሃይማኖት አንድነት የማያምኑ በሃይማኖት መቀራረብ የማያምኑ ወደ ሃይማኖት መቀራረብ የማይጣሩ ወደ ሃይማኖት አንድነት የማይጣሩ እና ከዚህ የሚያስጠነቅቁ ሰዎችን ምን ይላቸዋል? መጤዎች ከየት ነው የመጡት? እነዚህ መጤዎች ከመምጣታቸው በፊት

አምላክ ነው ከተሰቀለ በኋላ ከተቀበረ በኋላ ሞትን ድል አድርጎ ተነስተዋል ነው የሚሉት አይደል? ዒሳ ተሰቅሏል። የተሰቀለበትን መስቀል ነው እኮም ያከብሩታል? ለዚህ ነው እንኳን አደረሳችሁ ምን ነው ሸሪዓ መቶ በመቶ ፈቅዷል የምትለው ይሄንን ነው? የማን ሸሪዓ? ኢስላም ዒሳ አልተሰቀሉም፣ አልገደሉትም፣ አልሰቀሉትም አልላህ አመሳሰለባቸው። ወማ ሰለቡ ወማ ቀተሉ ወላኪን ሹብቢሃ ለሁም። አልሰቀሉትም አልገደሉትም፣ ነገር ግን ተመሳስሎባቸዋል። ዒሳን አላህ ወደ እርሱ አንስቷቸዋል፣ ከጠላት ጠብቋቸዋል፣ አድነዋቸዋል። አልተሰቀሉም ነው የሚለው ኢስላም፣ ይህንን ነው የሚያስተምረው። አልተገደሉም፣ አላህ ወደ እርሱ አንስቷቸዋል። የቅያማ ጊዜ ይመጣሉ በነቢዩ ሸሪዓ

ምንድን ነው የሚለን? በእኛና በክርስትና እምነት መካከል ይላል የስጋ እንዲሁም የመስጂድና የቤተ ክርስቲያን ልዩነት ነው ያለው ይላል። በእኛና በክርስትና እምነት ተከታዮች መካከል ያለው ልዩነት አንደኛ የስጋ ነው አለ። ልዩነቱ የምን የስጋ ልዩነት ነው? የስጋ ልዩነት ማለት ምን ማለት ነው? የክርስቲያን ስጋና የሙስሊም ስጋ የሚል ነው። ከዚህ ውጪ ምን የለም፣ ልዩነት የለም። ከዚህ ልዩነታችን የመስጂድና የቤተ ክርስቲያን አይደለም፣ ልዩነታችን የስጋ አይደለም። የስጋ ማለት እኛ ሙስሊሞች በተውራት የሚያምን በእንጅል የሚያምን እንጅል መመሪያዬ ነው የሚል ተውራት መመሪያዬ ነው የሚል መጽሐፉ፣ የተሰጣቸው አሁን በእጃቸው ላይ ያለው የተቀነሰበት የተጨመረበት የሆነው ይሄ የእኔ መመሪያ ነው ብሎ ወደዛ ኢንትሳብ የሚያደርግ እስከሆነ ድረስ ወደ መጽሐፍ ኢንትሳብ የሚያደርግ እስከሆነ ድረስ ያረደው እርድ በሚያርድበት ጊዜ ቢስሚላህ ብሎ ካረደው ይበላል፣ መብላት ይቻላል። ወይም ደግሞ የምንም ነገር ስም ሳይጠራ ዝም ብሎ ቢያርደው ሙስሊሞች ቢስሚላህ ብሎ መብላት ይችላሉ። መብላት የተከለከለው ከአላህ ውጭ የሌላ ነገር ስም ድምፁን ከፍ አድርጎ ጠርቶ ካረደው በግት ነው የሚሆነው፣ መብላት አይፈቀድም። የዚህን ጊዜ ሐራም ነው የሚሆነው። ስለዚህ ስጋ አይደለም ልዩነታችን ማለት ወይም ደግሞ ቤተ ክርስቲያንና መስጂድ አይደለም ልዩነታችን ቤተ ክርስቲያን የገባ ሙስሊም አላህን በቤተ ክርስቲያን ቢያመልክ ሙስሊም ነው አይከፍርም ሙስሊም ቤተ ክርስቲያን በመግባቱ አይከፍርም ካፊር መስጂድ ገብቶ ኢሳን ቢያመልክ ካፊር ነው አይሰልምም እንዴት ነው ልዩነታችን የመስጂድና የቤተ ክርስቲያን ነው ነው የምትለው እንዲህ ከፍር የሚያደርገው ሙስሊሞች ወደ መስጂድ ምን ሊያደርጉ ነው የሚሄዱት አላህን ሊገዙ አላህን በብቸኝነት ሊያመልኩ። ካፊሮች ወደ ቤተ ክርስቲያን የሚሄዱት ለምንድን ነው? ዒሳን ሊያመልኩ፣ ዒሳ አምላክ ነው ሊሉ፣ ዒሳ የአምላክ ልጅ ነው ሊሉ፣ ዒሳ የአምላክ አንድ ሶስተኛ ነው ሊሉ። ልዩነታችን ዒሳ አላህ ነው የማለትና ዒሳ የአላህ መልእክተኛ ነው የማለት ልዩነት ነው። ልዩነታችን ዒሳ የአላህ አንድ ሶስተኛ ነው የማለትና አላህ አንድ ብቸኛ አምላክ ነው የማለት ልዩነት ነው። ልዩነታችን ዒሳ የአላህ ልጅ ነው የማለትና አላህ ልጅ የለውም ብቸኛ አምላክ ነው የማለት ልዩነት ነው። ክርስቲያኖች አላህ ልጅ አለው ይላሉ፣ ዒሳ የአላህ ልጅ ነው ይላሉ። ሙስሊሞች አላህ አልወለደም አልተወለደም ይላሉ፣ ልጅ የለውም ነው የሚሉት። አላህ ሱብሓነሁ ወተዓላ ከዚህ የጠራ የሆነ ጌታ ነው። ካፊሮች አላህ የአምላክ አንድ ሶስተኛ ነው ነው የሚሉት ሳሊስ ሰላታ የሦስት አንደኛ ነው የአምላክ ይላሉ። ሙስሊሞችስ አንድ አምላክ ብቻ ነው፣ አንድ አምላክ። ካፊሮችስ ዒሳ አምላክ ነው ይላሉ። ሙስሊሞች ዒሳ የአላህ መልእክተኛ ነው፣ የአላህ ባሪያ ነው ይላሉ። ልዩነታችን ይሄ ነው። ልዩነታችን የኩፍርና የኢማን ልዩነት ነው። ልዩነታችን የተውሂድና የሽርክ ልዩነት ነው። ልዩነታችን አንድ አይደለንም፣ ልንሆንም አንችልም። አንድ የምንሆነው በአላህ ካመኑ ብቻ ነው። ቁል ያ አህለል ኪታቢ እናንተ የመጽሐፉ ሰዎች ወይ ብለህ በላቸው። ተዓለው ኢላ ከሊመቲን ወደ አንዳች ንግግር ኑ ብለህ በላቸው። ያ ሙሐመድ ሰዋኢን በይነና ወበይነኩም በእኛና በእናንተ መካከል አንድ የምታረግ የሆነች እኩል የምታደረግ የሆነች ወደ አንዲት ንግግር ኑ አላ ነዕቡደ ኢላ ላህ ከአላህ በስተቀር ላናመልክ ነው። ወላ ንሽርክ ቢሂ ሸይአ በእሱ ላይ ምንንም ነገር ላናጋራ ነው።

ክደዋል አላ አلل ስብሓን ተ ከፍረዋል። ወማ ምን ኢላህ ላ ኢላህ ዋሕድ፣ ከአንዱ አምላክ በስተቀር ሌላ አምላክ የለም። አላህ ነው አንድ። ወኢን ለም የንተው አማ የقሉነ ከሚሉት ነገር ካልተወገዱና ካልተጠነቀቁ፣ ይህን ነገር የማይተው ከሆነ ለየመሰና አለዚነ ከፈሩ ምንሁም ዐዛቡ ዓሊም፣ እነዚያ የካዱት የሆኑ ሰዎች ከእነርሱ ውስጥ አሳማሚ የሆነ ቅጣት ያገኛቸዋል። አላሁ አክበር። እየሰማህ ነው ምን እያለ እንደሆነ እየሰማ ልዩነት የለም ጥላለ። በእኛና በክርስቲያኖች መካከል፣ በእኛና በካፊሮች መካከል ልዩነት የለም። ልዩነታችን የስጋና ቤተ ክርስቲያንና መስጂድ የሚሄድ ልዩነት ነው። የትኛው ምድር ነው የሚሸከምህ? የትኛው ሰማይ ነው የሚያጠልህ? አላህ ፊት ይህንን ንግግር ይዘህ ስትሄድ ዒሳ በፈጠረው ምድር ላይ ነው ያለኸው። ዒሳ የፈጠረው ሰማይ ነው ያጠለለ አንተን። ዒሳ ነው አምላክ። ዒሳ ነው ፈጣሪ

ተውበት አርገህ ተመለስ። ማንም በማይጠቅምህ ቀን፣ ይሄ ፉከራ በሚጠፋበት ቀን፣ ሰክራተል መውት ጉሮሮህ ሲይዝህ ውርደትህ ያኔ ነው የሚጀምረው። የዛሬ እልልታ፣ የዛሬ ጭብጨባ አይኖርም ያኔ። የዛሬ አጃቢ የለም ያኔ። ብቻህነህ። መለከል መውት መጥተው ሲይዝህ ውርደትህ ያኔ ነው የሚጀምረው። ተውበት አርገህ ተመለስ። ተውብ ኢላላህ፣ ተውበት አርገህ ተመለስ። ከዚህ የኩፍር ንግግር ከዚህ የኩፍር አቂዳ ከዚህ የክህደት እምነት ውጣ ተመለስ ወደ አላህ። ማንም አያድንህም ከአላህ ቅጣት፣ ማንም ማንም የሚያድንህ የለም። ዛሬ ይኸዋኖች የጀመሩት የሃይማኖቶች መቀራረብ የሃይማኖቶች አንድነት ጥሪ አንተ በአደባባይ ላይ በዚህ መልኩ ለኡማው ኩፍር እያስተማርክ ወደ ኩፍር እየተጣራህ አኼራ ምትሄድ ከሆነ አያድኑህም። ነፍሳቸውንም አያድኑም፣ አንተንም አያድኑህም። ተመለስ። የነብዩ ዲን ይሄ አይደለም። ሰሃባዎች አንገታቸው የተቀነጠሰለት ዲን ይሄ አይደለም። ነብዩ የተራቡለት ዲን ይሄ አይደለም። የተጠሙለት ዲን፣ ደማቸው የፈሰሰለት ዲን ዲን ጥርሳቸው የተሰበረለት ዲን ይሄ አይደለም። አላህን ፈራና ተመለስ። ተውበት አድርግህ ተመለስ። ኢኽዋኖች አላህን ፈርታችሁ ተመለሱ። ሙመይዓዎች ከእነዚህ ሰዎች ራቁ። አላህን ፍሩና ኼራችሁን ፈርታችሁ ራቁ። ምንም አያደርግላችሁም። የዱንያ ጥቅም ይቅርባችሁ። በነቢዩ ዲና አትነግዱ። በአላህ ዲና አትነግዱ። ከማን ጋር እንዳላችሁ ወቁ፣ ተመልከቱ። ከእነዚህ ጋር ነው አሁን አንድ እጅ ለእጅ ተጨባብጣችሁ አንድነን ያላችሁትና እየሄዳችሁ ያላችሁት

ተወት አድገህ ተመለስ። እናንተ ሙሪዶች፣ ሱፍዮች፣ አህባሾች በዚህ መልኩ ወደ ኩፍር እየጠሯችሁ ነው። ሙመያአና ኢኽዋኖች አብረው እየሰሩ ነው ያሉት። ወደ ውሕደተል አድያን እየተጣሩ ያሉት ኢኽዋኖች ናቸው። ሙመያዎች አብረው አጅበው እጅ ለእጅ ተያይዘው ነው ያሉት። ውጡ ከዚህ አቁሙ በሏቸው። ሰፋችሁን ለዩ በሏቸው። ከኩፍር አጋፋሪዎች ጋር ወደ ኩፍር ከሚጣሩ አካላት ለዩ ራሳችሁን በሏቸው። ሆነ ራሳችሁን አድኑ። እሱ ሰበብ ከሚመጣው ጥፋት እንድትጠበቁ እንድትድኑ የምትፈልጉ ከሆነ ራሳችሁን አድኑ። ወተቁ ፍትነተ ላቱሲበን الذين ظلموا منكم خاصا من الله سبحانه وتعالى እነዚያ የበደሉትን ብቻ ለጥላ የማትወስደው የሆነችው ፍትና ከመጣታቸው ከመጣታቸው በፊት ተጠንቀቁ ነው። ቢላህ በእንደ እነዚያ አይነት ሰዎች የሚመጣው በላ ሁሉንም ጠራርጎ ይዘው ነው የሚሄደው።

እንዲህ አይነቱ ጥፋት ሊመጣ ይችላል። ተጠንቀቁ፣ ተመለሱ፣ አላህን ፍሩ። እነዚህን ሰዎች ተመለሱ በሏቸው። የማይመለሱ ከሆነ ራሳችሁን አድኑ። ይህ ከባድ የሆነ በሸሪዓ ላይ የተቀጠፈ በአላህ ዲን ላይ የተቀጠፈ ቅጥፈት ነው። ተውበት አድርገው እንዲመለሱ እንላለን አላህ ስብሓነሁ ወተዓላ እኛንም በሐቅ ላይ አኑሮ በሐቅ ላይ ገሎ በሐቅ ላይ ቀስቅሶ ከእሱ ጋር የምንገናኝ አላህ ያድርገን። አክተፊ ቢሃዳ